ኦ ማይ ጋድ አላእዛርና ትንሱ ታረቁ። ቤተሰብ እኔ የሚገርመኝ መቼ መቼ መቼ? ትናንት ተለያየን ዛሬ ታረቀ። ምንጉር ነው ጋይ። ለማንኛውም የሰው ልጅ በሙሉ አይክፋው። የእውነት የሰው ልጅ በሙሉ ደስተኛ ይሁን። እንዴት ታረቁ? በምን ታረቁ? ከመቼም እንዴት ታረቁ ምናምን እኔ አልልም። ምክንያቱም የሰው ልጅ ዋናው ነገር የእነሱ ሰላም መሆኑ እና እንኳንም ሰላም ሆኑ። ሌላ ምንም ልል አልፈልግም። ሰላም እንዴናችሁ፣ ውድና የተከበራችሁ የኔ ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ እያል እንግዲህ ዛሬ ደግሞ እንደ አጋጣሚ ቲክቶክ ላይ ስክሩል ስክሩል እያረኩኝ የአላእዛርና የትንሱ ፎቶ ሲዘዋወር አየሁት። እንግዲህ ሰሞኑን በጣም በጣም እንዴ ጭራሽ እንኳን አይደለም መታረቅ ይቅርና አባቴ አጎት ነው ምናምን ተብዬው ጭራሽ አጠገቡ እንዳደርስ ምናምን እያለ አላእዛር ታሙ ራሱን እስከማጥፋት ደረጃ ደርሶ ምናምን ነበር። እንግዲህ ራሴ ማጥፋቱ ሙከራ ሞክሯል። እንግዲህ ሐይቅ ላይ እያሉ ምናምን ነገርና ዛሬ ደግሞ ሲሳሳ ማየኋቸውና ወይ ፈጣሪ አይ እንኳንም ታረቁ። ለማንኛውም ግን ለምን ማለት ትናንትና ረንደውን ባሏ አጎት የሚባለው ባሏ ሆኖ ሳይመጣ አይቀርም አላቅም። እንግዲህ ትንሱ ፕራንክ እያደረገችው ይሁን ሰሞኑን የማውቀው ነገር አንድም ነገር የለም። ለማንኛውም ቪዲዮ ማታ ይለቀቃል። እንዴት እንደሆነ ግን በዛም ወጣ በዛም ወረደ፣ ዋናው ነገር የነሱ ፍቅር ነው እና እንኳንም ታረቁ እና ስለታረቁ ደስ ብሎኛል።